ን በገንዘብ አታለሉት ዶክተሩን። እንግዲህ ገንዘብ የማይገዛው ነገር ስለሌለ ሃናን በጣም በጥያቄ እያፋጠጣት ነው። ቆይ አባት እያለሽ ለምንድን ነው አባት የምትፈልጊው ብሎ ሲላት፣ እንዴ እውነቱን የማወቅ መብት አለኝ እንጂ አባዬ፣ እናትም አባትም ወንድም የሚሆነኝ አባት ነው ያለኝ። እያለች ከዶክተሩ ጋር ፍጥጫ ይዛለች። ወይዘሮ ሜላት አቶ መስፍንን ከዲኤንኤው በኋላ ትሄዳለህ፣ አታስፈልገኝም ብላ ጠብ ጀመረች። መስፍንም ደግሞ ለምን እንደዚህ ታያለሽ? እኔ ከዚህ በኋላ አብረን ነው መኖር የምፈልገው ከልጆች ጋርና ከአንቺ ጋር፣ ያለፈው አልፏል፣ እንደ አዲስ ህይወታችንን እንቀጥል ቢላትም ወይዘሮ ሜላት ግን አልፈልግህም በማለት ድል ለራሴ እያለች ነው ሀንዬ። ሀንዬ በጣም አዝናና ተክዛ ነበረ። ነገር ግን ጆሮ እባክሻና ፋዘርሽ በጣም ተጨንቀውና በጣም ተጠበዋል። እኔን ራሱ እያፋጠጡኝ ነው። ስለዚህ አንድ ነገር መናገር አለብሽ። እንደውም ስሜትሽን ደብቀሽ ከዚህ በኋላ ፍሪ ሆነሽ አባትሽን ማናገር አለብሽ ሲላት እሽ ብላ እውነቱን በውስጧ ደብቃ ከላይ እየሳቀች ነው ሀንዬ የኔ ልጅ አሁን ገና ትክክለኛ ልጅ የመጣሽልኝ። ሰሞኑንማ የሆንሽበት ሁኔታ በጣም ትክክል አልነበረን። በጣም ታዝን ያለሽ ብዙ ነገር ትደብቅኛለች። ዛሬ ግን ደስ የሚል ቆይታ ነበረን። በይንተኛ ብለው ወደ መኝታቸው ሄዱ። እርግብ እርግብ ወንድምና እህቶቿን እያሰቃየች ትገኛለች። ምክንያቱም ምላሴ ጋሂዳ ማንን ነው የምትመርጠው? እኔን ነው ወይስ ሀናን ነው? ዝሮ ዝሮ እኮ ከሁለት አንዳችን ዋሽተናል ማለት ነው። ምን ማለት ነው ሲላት፣ ያው እኔም ሀሴት ነኝ ካልኩኝ ሀናም ደግሞ ሀሴት ነኝ ካለች ከሁለት አንዳችን ዋሽተናል ማለት ነው። ስለዚህ ማንን ትመርጣለህ? እኔን ወይስ ሀናን ብሎ ሲጠይቃት ብላ ስጠይቀው እኔ ማንንም የመምረጥ ግዴታም የለብኝም። ቆይ ደግሞ እንደዚህ አይነት ጥያቄ ለምንድነው የምጠይቅኝ? ሁሉም እኮ ከዲኤንኤው በኋላ ይደርሳል ብሎ መለሰላት። የአይቶ ኑላዊ ዶክተር ስድስት መቶ ሺ ብር ከሶስት መቶ ሺ ብር ወደ ስድስት መቶ ሺ ብር ተዘዋዝሯል ብሎ ሀንዬን አስቶ የነገጣት ምን ማለት ነው? ይሄ እኮ በወይዘሮ ሜላ ድርጅት የሚሸፈን ነው እንጂ እና ደግሞ የመጀመሪያውን 200 ሽብር ከፍ ያለሁ ብሎ ቢላትም እንኳ ከዚህ በኋላ ደግሞ ወደ 600 ሽብር ተዟዝሯል አላት ይህ መቼም የወይዘሪት ባዩሽ እጅ እንዳለበት ይታወቃል አውቀው በሽታውን ትልቅ ደረጃ ላይ አድርሰውና ይሄን ያህል ሽብር ትከፍያለሽ ብለው ገንዘቡን ግን ለሁለት ለሶስት እንጂ ከእርግብ ጋር እንዲሁም ባዩሽና ዶክተሩ ሁነው። ገንዘቡን ለመብላት አስበው ነው እንጂ የሀንዬ አባት የእውነትም ሶስት መቶ ሺ ብር ነው የሚበቀው። ብቻ ግን ነገሩ በጣም የሚያሳዝንና የሚያስደነግጥ ነው። ይሄን የሰማችው ሀንዬ ምን አይነት ተአምር ነው የምትነግረኝ? ፈጣሪ ሆይ አረ በቃ የእኔ ፈተና መቼ ነው የሚያልቀው? እያለች ወደ ፈጣሪዋ ማልቀስ ጀመረች። ሰላምዬ የሀንዬን ቦታ ተክታ እየሰራች ነው። ለወንድሟ ቁርስ እንዲሁም ደግሞ ግን፣ ሀንዬ ይሄን ሁሉ ጉድ ችላ ነው እንዴ የቤት ሰራተኛ የሆነችው? እያለች ለእርግብ ታወራለች። ቆይ ምን ማለት ነው ደግሞ? ምግብ መስራት ሙያ ሆኖ ነው እንዴ አልገባኝም። ቆይና የእሷን ስራኛ ልንሰራ ነው ማለት ነው ብላ ስትላት፣ ቆይ አንቺ ለምንድን ነው እንደዚህ የሚያንቀጠቅጥሽ? ምክንያቱም ሴትነቱም እንዳይጠፋን እኮ መስራት ጥሩ ነው። እኔ ግን ምንም አልገባኝም። ሰላም እኔ ምልሽ በዚህ ደረጃ ለምንድን ነው ግን እህትሽን የምትወጁ? ማለቴ ያው እህትሽ ከሆነች ሀናም ማለቴ ነው። ሀና እኮ ትለያለች ደግሞ ሀና እውነት ባይኖራት ይህን ያህል ርቀት የምትሄድ ልጅ አይደለችም፣ ይህንንም ፈተና የምትጋፍጥ ልጅ አይደለችም ብላ ሰላምዬ መለሰችላት። እሺ ለማንኛውም ግን እኔ ነኝ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 አዝናኙ በጣም ቁም ነገር የምንይዝበት ድራማ እንደቀጠለ ይገኛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ቤተሰብ ይሁኑ። እንግዲህ አቶ መስፍንና ወይዘሪት ሜላት ውጤቱን ሰጥተዋል። አሁን የእናንተ ተራ ነው ብሎ ዶክተሩ አስገባቸውና ስለ አንዳንድ ነገር ጠየቃቸው ከዛ እሷም ደግሞ ስማቸውን ሲናገሩ አይ አሁን እኔ ያልኩት ሀሴትን ሳይሆን እስከ ዛሬ የምትጠሩበትን ስም ነው የፈለኩት ብሎ ዶክተሩ ስማቸውን ሲመዘግብ እኔ ምልሽ፣ አንቺን እንኳ አቅሻለሁ አላታናን እንዴ የት ነው የምታውቃት? ብላ እርግብ ስትጠይቀው ያው አባቷ እዚሁ ሆስፒታል አይደል የሚመረመሩት እና ለዛ ነው የማቃት አለ። እሺ ለማንኛውም ግን አሁን ይሄንን ፎርም ሙሉ እና በደንብ ከዛም በኋላ እንነጋገራለን ብሎ ዶክተሩ መልስ መለሰላት። እሺ ተባባሉ። ና ፈርሙን ሲሞሉ እርግብ እንግዲህ ከሀንዬ እየሰረቀች መሙላት ሲጀምር ዶክተሩ ዝም ብሎ እየታዘበ ነበር እና አሁን ከፀጉራችሁ ነው የሚወሰደው ብሎ ሲል ዶክተሩ ምን አለች? አዎ እንዲህ ከዛ ሀንዬ ሳቀች። ና አዎ እንግዲህ ከፀጉራችን ተነቅሎ ነው ዲኤንኤ የሚወሰደው ብላ ስትል እንዴ አንቺ እንዴት አወቅሽ አላት እኔ የማያወቅኩት ያው የህክምና ትምህርት ማር ነበር እና በግል እሰራ ነበር ለዛ ነው እና ለምን አሁን እሰው ቤት ትገቢያለሽ በዛ ላይ ደግሞ ወይዘሪት ሜላት ቤት እንዴት ትሰራለሽ ብሎ ሲጠይቃት እኔማ አባ እየታሙ ከደሴ ድረስ የመጣ ነው ለህክምና ነው ስለዚህ ገንዘብ ስለሚያስፈልገኝ እሳቸው ቤት መስራት ጀመርኩኝ ብላ ስትል ዶክተሩ ጭንቅላቱን ወዘወዘ፣ በጣም አዘነ። እንደ ማዘንም እንደ ምንም አለ። ግን ዶክተሩ እውነትም በገንዘብ ተገዝቷል። ብዙ አይነት ጥያቄ እየጠየቃት ነው። እና በቃ አሁን እኔ ፎርሙን ስለ ሞላችሁልኝ እኔ ላስገባ፣ እናንተ ደግሞ ሂዱና ስጡ ብሎ ጸጉራቸውን ሰጡ። እሺ ያማል ብሎ ሲጠይቃቸው እርግብ ይሄን ያህል ነው እንደምታካብደው? አረ በጣም ቀላል ነው ብለው ተሰነባበቱ። ከዛ ሀንዬን እፈልግሻለሁ ብሏት ዶክተሩም የተለያዩ አይነት ጥያቄ ጠየቃት። እሷም ደግሞ ስታስረዳው በቃ ውጭልኝ ውጭልኝ ብሎ አስወጣት። ሀንዬም ይሄን የሰማችው ሀንዬ ግራ ተጋባች እና ጆሮ ደግሞ ውጭ ላይ ጠበቃት። ምንድን ነው ሀንዬ ብሎ ሲላት ሰጠን ሁሉንም ነገር እና ውጤቱ እንግዲህ ገና ነው፣ ያው ከጸጉራችን ነው የወሰደው እና ዶክተሩ ምን ፈልጎ ነው? እኔ አላውቅም ብቻ ነው ያለኝ። የተለያዩ ጥያቄዎች ጠየቀኝ። ከዛ በኋላ ውጭ ውጫ አለኝ። እንዴ ቆየ ሰውዬ ምን አስቦ ነው? ግን ይሄ ነገርማ የሆነ ችግር አለበት ምናምን አለ። አይ አንተ እዩልሻ ሀንዬ፣ አባትሽ በጣም እያሰበ እየተጨነቀ ነው እና ስሜትሽን ለመደበቅ ሞክሬ ብሎ ጆሮዬ ሲመክራት፣ እሷም ደግሞ እሺ ታውቃለህ፣ እዚህ ሀገር በመምጣቴ ደስ የሚለኝ ነገር እንዳንተ መልካም ልጅ ማግኘቴ ነው። እኔና አባዬ አንተ ባትኖር ኑሮ ምን ይውጠን ነበር እያለች ጆሮን አመሰገነችው። እኔም እናንተ ባትመጡ ሌብነቴን አልተውም ነበር፣ ትክክለኛ ሰው አልሆንም ነበር ግን ስለ ሁሉም ነገር አመሰግናለሁ ብሎ መለሰላት። ወይዘሪት ሜላት በሩን በርግዳ ስትገባ ምላሴ ከትምህርት ቤት መጥቷል እንዴ መታሀል እንዴ አሁ ማየ መጥቻለሁ። እናንተ ግን ሙጥጥ ብላችሁ የት ሄዳችሁ ነው ብሎ ሲላት፣ እኔ እኮ የከፋሃል ብዬ ቀድሜ መምጣቴ ነበር እንዴ። ምን ችግር አለው እማዬ? ለማንኛውም ምግብ እየሰራሁ ነበር። ማለት ደግሞ ያቺ ጉደኛ ልጅ አልሰራችም እንዴ? ማን ነው እማዬ ጉደኛ የምትይው? ያቺ ማን ነበር እስ ብቻ፣ ሰላምን እንዳይሆን። አረ የምን ሰላም ነው ያቺ ሰራተኛ አይቱ እማዬ አለ። ተረጋጊ ሀናን ማለትሽ ነው። ምናልባት እኮ አልመቻት ብሎ ይሆናል። ባክተወኝ እያለች በጣም ተናደደች። እማዬ ተረጋጊ፣ ስለ ሁሉም ነገር ፈጣሪ ያውቃል ብሎ ሲያረጋጋት አቶ መስፍን መጣና እኔ ምልሽ አሁን የሆነ ነገር ልነግርሽ ነበር። ምንድን ነው የምትነግረኝ? ማለቴ ቤት መቀየር አለብን። አልገባኝም ስለምን ቤት ነው? በቃ ምላሴም ሶፋ ላይ እያደረ ነው፣ ልጆቹ አልተመቻቸውም። ስለዚህ ይህም ቤት እንሽጥና ወይም እናከራይና አዲስ ቤት እንግባ ብሎ ሲጠይቃት በፍጹም ታውቃለህ ያኔ አንተ እንደ ሌሎቹ ልጅሽናንችም ለጠንቋይ ገብረች ነው ባልከኝ ሰዓት ያለቀስኩበት ያዘንኩበት ይህ ቤት ነው። ትዝታዬንና ትውስታዬን ትቼ መሄድ አልፈልግም፣ ነገር ግን አንተ እንደፈለክ መሆን ትችላለህ ብላ በጣም ተቆጣችና ተቀየመችና ጥላ ወጣች። ከዛ ሱም በጣም አዘነ። እኔ ከዚህ በኋላ ሁሉንም ማስተካከዬ ከአንቺ ጋር መኖር ነው የምፈልገው ቢላት እንኳ እሷ ግን ውልቅ ነው የምትለው። የልጆቹ ዲኤንኤ ካበቃ በኋላ ትሄዳለህ ብላ ዛተችበት። ሰላምዬ፣ እኔ ምልህ አባዬ፣ ወይዬ፣ ግን ከእርግብና ከሀና ማንን ነው የምትወደው አለችው። እንዴ ልጆች አይደሉ እንዴ ለምን እጠላችኋለሁ? አይ፣ አባዬ፣ ትክክለኛውን ንገረኝ ብላ ስትለው ማለትቴ እህቴ እርግብ እህቴ ሰላም እህቴ ሀና እኮ ትለያለች አለችው በእርግጥ እንዳልሽው ሀና የሆነ ነገር አላት የሚስብ በቃ የሆነ ስሜት አላት እኔም ግን ሀና እህቴ እንድትሆን በጣም ነው የምፈልገው ባትሆንም እንኳ ግን እህቴ ነች አለች ወይ ጉድ ይሄን ያህል ቁርኝት እያለ ፋዘርም በጣም ተገረመ ዲኤንኤውን ከጨረሱ በኋላ እሺ ተባባሉ ልጆች የጨረሳችሁ? አዎ። እንግዲህ ውጤት መጠበቅ ብቻ ነው። እና አባትሽን ልታስተዋውቂኝ ትችላለሽ? አላት። ምን አባትሽን ብታስተዋውቂኝ ብሎ ሲላት፣ አይ በፍጹም አልገባኝም። እኔ ቤተሰቦችን ማገኘት ለአባዬ አልነገርኩትም እንዴ። ለምንድን አባዬ እንድጨነቅብኝ እና እንዳዝንብኝ አልፈልግም። አልገባኝም አልገባኝም በእርግጥ አባዬ ለእኔ ብሎ በጣም ብዙ መስዋዕት ከፍሎልኛል። ስለዚህ አሁን እንዳቅ አልፈልግም እንድጨነቅብኝ እንኳ አልፈልግም ብላ እኔ አባዬ ሁሉ ነገሬ ነው፣ ስለዚህ እሱን በምንም ሁኔታ ላሳዝነው አልፈልግም። አሁን መሄድ አለብኝ ወደ አባዬ፣ እናንተ ሂዱ ብላ ስትሄድ፣ አምላኬ ሆይ እረ ይች ልጅ ልጄ አርግልኝ ብሎ ወደ ፈጣሪው መጸለይ ጀመረ። ወይ አቶ መስፍን ሰላምዬ ደግሞ ሲያወሩ ግን እኮ እሷ አባት አላት አይደል? አለ እንደው። አዎ በጣም የሚወዳትና በጣም ጥሩ አባት አላት፣ ብላ ሰላምዬ ስትነግረው ለአቶ መስፍን እንደ መቅናት አለ። አባዬ አትቅና፣ ምክንያቱም ሀና ማለት እኮ እጅግ አስተዋይና በጣም ጥሩ ልብ ያላት ናት፣ እና ልቧ ለሁሉም ይበቃል፣ ብላ አጽናናችው አባቷን። ይገርማል ግን በዚህ ጊዜ እንደዚህ አይነት ልጅ አለ ብሎ በአባቷምና ለአባቷ ባላት ፍቅር በሀንዬ ብቻ ተደመመ እንግዲህ ዶክተሩ ትልቅ ዱብዳ ነው ሀንዬ ጋር የጣለው አባትሽ ከዚህ በኋላ ህክምናው ጥሩ ሁኔታ ላይ ነው ነገር ግን ስድስት መቶ ሺ ብር ያስፈልግሻል እያለ ሀንዬ ማጨናነቅ ጀምሯል ምክንያቱም ዶክተሩ እንግዲህ ባዩሽ ገዝተዋለች ማለት ነው በገንዘብ ይህ ገንዘብ እኮ የማያደርገው የማይፈነቀለው ድንጋይ የለም ብቻ ግን በጣም ያሳዝናል። ሁሉም ኦደንስ የሚፈልገው ሀና ልጃቸው እንድትሆን ነው። እኔም የዛው አንዱ አካል ነኝ። ሀና የግድ ልጃቸው መሆን መታወቅ አለበት ባይ ነኝ።